ሰላም ውድ ቤተሰቦቻችን እንደምን ቆያችሁ? ዛሬ ይዤላችሁ የመንጣውት ኢንፎርሜሽን ወይም መልእክት ስለ ሞሪንጋ ይሆናል። ሞሪንጋ ኦሊፌራ ኔቲቪቲው አፍሪካ እና ኤዥያ ላይ ነው። እንደምናውቀው ሞሪንጋ ሃይሊ ኒትሪንት ወይም ሃይ ኒትሪንት ቫሊዎቹ በጣም ብዙ የሆኑ ሱፐር ፉድ ብለን የምንለው የምግብ አይነት ነው ማለት እንችላለን። ሰፕሊመንት ውስጥ ነው አሁን ላይ ካታጎራይዝ እየተደረገ ያለው ግን በሌሎች ኢትዮጵያ ክፍሎች ላይ እንደ ምግብ እጠሉን በማብሰል የሚጠቀሙታሉ ማለት ነው። ሶ ሞሪንጋ በጣም ብዙ ጠቀሜታዎች አሉት፣ ቢካዝ ሃይ ናንቲ ኦክሲደንት አንታይ ኢንፍላማቶሪ ፕሮፐርቲ አለው። ከዛ ውጪ የተለያዩ ሚኒራሎችን ቫይታሚኖችን ይይዛል ማለት ነው እነ ቫይታሚን ሲ አይረን ኢቨን ፕሮቲንን ይይዛል ማለት ነው። ሞሪንጋ ዛሬ ይዤላችሁ የመጣሁት ኢንፎርሜሽን ግን ሞሪንጋ እንዴት አድርጎ የአንጀታችን ክፍል ላይ የሚገኙትን ባክቴሪያዎች ጤና እንደሚጠብቅልን ነው ማለት ነው። ሞሪንጋ ለመግለጽ እንደሞከርኩት ሞሪንጋ በውስጡ ብዙ ንጥረ ነገሮችን የያዘ ስለሆነ ለሰውነታችን ጤናማነት የራሱን የሆነ አስተዋጽኦ ያደርጋል። ስፔሲፊክሊ ደግሞ በአንጀታችን ክፍል የሚገኙትን ባክቴሪያዎች ይጠቅማል ማለት ነው። በተፈጥሮ የምናገኛቸውን ባክቴሪያዎች ማለት ነው። ይህ የሚሆነው ኤግዛክት ኮሚኒዝሙ ስቲል ሪሰርች እያደረጉት ነው። ነገር ግን የተጠኑ ጥናቶች እስካሁን ድረስ ያሉት እንደሚያሳዩት ከሆነ በአንጀታችን ክፍል ላይ የሚገኙትን ባክቴሪያዎች በፕሪባዮቲክ በሆነው ፕሮፐርቲው ይጠቅማቸዋል። ፕሪባዮቲክ ማለት ኖት ዳይጀስትድ አሰር ይሆንና ዳይጀስትድ አይደረግም፣ ነገር ግን በአንጀታችን ክፍል የሚገኙት ባክቴሪያዎች ይህን ንጥረ ነገር ተጠቅመው ለራሳቸው ግሮ ይጠቀሙታል ማለት ነው። ስለዚህ እነዚህ ደግሞ ለሰውነታችን ጠቀሜታ አላቸው ምንላቸው ጥሩ ሌቭል ላይ ካሉ በዛው ረገድ ከነሱ የምናገኘውን አድቫንቴጅ ወይም በነፍት ለማግኘት እንችላለን ማለት ነው። ለምሳሌ እንደነ ላክቶባሲ ላይ እንደነ ቢፊዶ ባክቴሪያ የምንላቸው የባክቴሪያ አይነቶች በሰውነታችን ውስጥ ጥሩ የሚባሉት ባክቴሪያዎች ሲሆኑ እነዚህ ባክቴሪያዎች ይህንን የሞሪንጋን ፕሪባዮቲክ አስፔክት በመጠቀም ግሮዛቸውን መንቴን እንዲያረግልን ያደርጋል ማለት ነው። ይህ ደግሞ የጋት ቱ ብሬን ወይም ጋት ሊቨር ብሬን ኮኔክሽን ወይም ሲግናላችን ጥሩና ጤናማ እንዲሆን ያደርጋል ማለት ነው። ስለዚህ ለኢሚዩን ሲስ ኢሞሽናል ሬጉሌሽን ሁሉ የራሳቸውን አስተዋጽኦ ያደርጋሉ ማለት ነው። ሌላኛው ፕሮፐርቲ ደግሞ አንቲ ማይክሮቢያል ፕሮፐርቲ አለው ሞሪንጋ። አንቲ ማይክሮቢያል ፕሮፐርቲ ደግሞ ሃርምፉል የምንላቸውን ባክቴሪያዎችን በሰውነታችን ውስጥ እንዲሞቱ ወይም ግሮዛቸውን ኢንሂቢት የማድረግ ነገር ይኖራል ማለት ነው። ይህ የሚሆነው በምንድን ነው? ሞሪንጋ ቅጠሉም ፍሬውም ይህንን ማድረግ እንደሚችል ሳይንስ አረጋግጧል ማለት ነው። ስለዚህ በራሱ ባክቴሪሳይዳልም ባክቴሪስታቲክ ፕሮፐርቲም አለው ሞሪንጋ። ሌላኛው የሞሪንጋ ጥቅም ደግሞ ምንድነው? አንቲ ኢንፍላማቶሪ ወይም የመቆጣትን በአንጀታችን ላይ የሚገኝ የመቆጣትን ፕሮሰስ ኢንሂቢት ያደርግልናል ማለት ነው። ስለዚህ ክሮኒክ ኢንፍላሜሽን በሚኖርበት ጊዜ የኖርማል ገት ፍሎራችን ወይም ለሰውነታችን የሚጠቅሙ በአንጀታችን የሚገኙ ባክቴሪያ ዲስራፕትድ ይሆናሉ። የተለያዩ የአንጀት በሽታዎች አሉ በዚህ የሚጠቁ ማለት ነው። ለምሳሌ እንደነ ኢንፍላማቶሪ ዲዚዞች የምንላቸው ባል ዲዚዝ የምንላቸው አሉ። ይህ በሚኖርበት ጊዜ ምንድን ነው በገት ፍሎራችን ላይ ወይም ጥሩ በምንላቸው የአንጀት ክፍል ላይ በሚገኙ የሚገኙትን ባክቴሪያዎች ኢምፓክት ያሳድራል ማለት ነው። ይህ እነዚህ ኢንቴግሪቲያቸውን ዲስራፕት ስለሚያደርግ ሞሪንጋ ደግሞ አንቲኢንፍላማቶሪ ኢፌክት ስላለው ክሮኒክ ኢንፍላሜሽንን ኢንሂቢት ማድረግ ከቻልን የገት ፍሎራችንን ኢንቴግሪቲ እንጠብቃለን ማለት ነው። ስለዚህ ለማጠቃለል ሞሪንጋ አንድ ፕሪባዮቲክ ነው፣ ሁለተኛ ደግሞ አንቲማይክሮባያል ያለው ከእንደገና ደግሞ አንቲ ኢንፍላማቶሪ ነው ማለት ነው። ስለዚህ እነዚህ ፕሮፐርቲዎች የአንጀታችንን ጤና ለመጠበቅ በጣም ወሳኝ ሲሆኑ ሞሪንጋን እንድትጠቀሙ ያው በዚህ መልኩ ኢንፎርሜሽን አስተላልፋለሁ ማለት ነው። ሞሪንጋን እንዴት እንጠቀመው እና ፍላ ወይስ ደግሞ ዝም ብለን እየነሰነስን እንጠቀመው የሚሉ ሰዎች አሉ። ሳይንስ የትኛውንም አይደግፍም። ማለት ማፍላቱ የበለጠ ነው የሚሉ አሉ ያሉትን ባዮአቬላብሊቲ ወይም ሞሪንጋን አፍልቶ መጠቀም ሰውነታችን ውስጥ በቀላሉ ያሉት ንጥረ ነገሮች እንዲዋሃድ ወይም በቀላሉ ወደ ደማችን እንዲገባ የማድረግ ነገር ጥቅሙ እንዲኖር የማድረግ ነገር አለው ይላል። አንዳንዱ ደግሞ የለውም፣ ያን ያህል ለውጥ አያሳይም ይላል። ስለዚህ ጨምራችሁ፣ ቤትኛውም እናንተ በፈለጋችሁ መልኩ እንድጠቀሙ ማለት ነው የምናስተላልፈው። አይ ሆፕ ይሄ ኢንፎርሜሽን እንደጠቀማችሁ። ጥያቄ ካላችሁ ኮመንት ላይ አሳውቁን። በሚቀጥለው እስከምንገናኝ ሰላም ቆዩ።